ማንም ሰው ወንዶችን ጨምሮ እንዲያከብሩሽ የምትፈልጊ ከሆነ በመጀመሪያ ራስሽን ሪስፔክት ወይም ደግሞ ራስሽን ማክበር በጣም አስፈላጊ ነው። ምክንያቱም ሰዎችን እንዲያከብሩሽ ልታስገድጃቸው አትችልም። ስለዚህ አስፈላጊው ነገር ወዴት መሄድ ነው የሚሆነው? ወደ ራስ መመለስ አስፈላጊ ይሆናል። ምክንያቱም ሰዎች እንዲያከብሩሽ ልታስገድጃቸው አትችም ስለዚህ አስፈላጊው ነገር ምንድን ነው የሚሆነው ወደ ራስ መመለስ ነው እርሱም ለራስ ዋጋ መስጠት ነው ራሷን የምታከብር ሴት አይምሮዋን ስነልቦናዋን እና አካላዊ ጤንነቷን በሚገባ ትጠብቃለች ስለዚህ አንድ ነገር ልብ በይ ሁሉ ጊዜም ለራሷ ቅድሚያን የምትሰጥ ሴት ራሷን የምታከብር ሴት መሆኗን መገንዘብ አለበት። ይቺ ሴት ላመነችበት ነገር ደግሞ የማንንም ማረጋገጫ የማንንም ድጋፍ የማንንም አጀብ የማንንም ነገር ጭብጨባቸውንም ቢሆን አትፈልግም። ምንድነው የሚሆነው? ከደረጃዋ ዝቅ አትልም። ከማይገቧት ነገሮች ጋር ቆማ አትደራደርም። ህልሟን ለመኖር ዋጋ ትከፍላለች። ስለ ራሷ ያላትን አመለካከት በሚገባ ጠንቅቃ ታውቃለች ማለት ነው። ስለዚህ ራስሽን የምታከብሪ ሴት ሁኚ። በመጀመሪያ ራስሽን ስታከብሪ ለራስሽ ተገቢ የሆነ አመለካከት ይኖርሽ። ይህን ስታደርጊ ሌሎች እንዲያከብሩሽና እንዲንከባከቡሽ መጠበቅ ፈጽሞ የማይጠበቅ ነገር ስለሆነ ለራስሽ ከፍ ያለ ዋጋም ስጪ። ስለዚህ ለራስሽ ዋጋን መስጠት በጣም አስፈላጊ ነው። እነዚህም ደግሞ ታዲያ የተለመዱና ተራ የሆኑ ቃላቶችን ተራ የሆኑ ንግግሮችን ከአንደበትሽ ፈጽሞ ማውጣት የለብሽም። የማይመለከትሽን የማይመጥንሽን ስፍራ መገኘት አስፈላጊ አይደለም፣ ይሄ ለራስሽ ያለሽን ክብር ስለሚያሳንሰው። አንድ ነገር ደግሞ ልብ ማለት ያለብሽ የአንቺ መኖር ትርጉም ከማይሰጣቸው ሰዎች መሃል እንኳን እንዳለሽ ከተሰማሽ፣ ከነዚያ ሰዎች መሃል ውልቅ ብለሽ ነው መውጣት ያለብሽ። ምክንያቱም ለራስሽ ክብር ያለሽ ሴት መሆንሽን ማስመስከር አለብሽ። ስለዚህ ራስን ማክበር ቁልፍ የሆነ ጉዳይ መሆኑን በትክክል መረዳት አለብሽ። ከዚሁም ጋር በተመሳሳይ መልኩም ደግሞ ሌሎችንም ማክበር የግድ እንደሆነ ማወቅ አለብሽ። ምክንያቱም በተለይ ወንዶችን ከዚህ በፊትም እንደነገርኳቸው እኛ ወንዶች በሴቶች መከበርን እንፈልጋለን። ሴቶች ሲያከብሩን በጣም ደስ ይለናል። ምክንያቱም የሆነ በተፈጥሮ የተሰጠን አይነት ስጦታ ስለሆነ፣ ወንዶችን እየናክሽ ዝቅ እያደረግሻቸው በምላሹ ከነርሱ አክብሮትን ማግኘት መፈለግ ፈጽሞ የማይቻል ነገር ነው። አይደለም አንድ ገበሬ ጤፍን ዘርቶ መጨረሻ ላይ የሚያጭደው ምንድነው? በቆሎ አያጭድም አይደለ? የዘራው ጤፍ ስለሆነ በመጨረሻ ጤፍን ለማጨድ ነው የሚነሳው። በተመሳሳይ መልኩም አንቺም ለሌሎች ክብርን የምትሰጪ ከሆነ ሌሎችን የምታከብሪ ሴት ከሆንሽ በምላሹ መከበር ይሆናል ማለት ነው። አንቺ ምንም ያህል የጠበቅሽው እንኳን ባይሆን የሆነ ደረጃ የሆነ ሌቭል ከፍ ያለ ይሆናል ማለት ነው። ነገር ግን ከአንቺ የሚጠበቀው ራስሽንም እንደምታከብሪ ሁሉ ሌሎች ሰዎችንም አክባሪ መሆን አለብሽ፣ በተለይ ወንዶችንም ደግሞ ሌሎችን አክብር የምልሽ ለመመሰለሽ፣ በተለይ አንዳንድ ሴቶች እኔ ራሴን ካከበርኩ ስለ ሌሎች ምን አገባኝ የሚል አስተሳሰብ ስላላቸው ነው። ይህ ደግሞ ፍጹም የሆነ ተገቢ አይደለም፣ ምክንያቱም ሌሎችን ማክበር አስፈላጊ ነው። በተጨማሪም ደግሞ አንዳንድ ሴቶች ራሳቸውን ያከብራሉ፣ የፍቅር አጋራቸውን ከእነርሱ ጋር ያለውንም ሰው ያከብሩታል። ነገር ግን ሌላኛው ሰውን ሌሎች ሰዎችን ለማክበር ፍላጎት አያድርባቸውም ደግሞ ፍላጎት የላቸውም። ይህ ምንን ያመላክታል መሰላችሁ? በተለይ በወንዱ ዘንድ እቺ ሴት የምትወደኝ ወይም ደግሞ የምታከብሪኝ አርቲፊሻል ነው ወይም ደግሞ የላ የላይ የሆነ መከበር ስለሆነ እጅን ሴት መራቅ አለብኝ የሚል አስተሳሰብ ሊያድርበት ይችላል። ስለዚህ በተቻለሽ መጠን ሁሉንም ሰው ለማክበር ሞክሪ። ምክንያቱም ወንዶችንም ሌሎችንም ሰዎች ባከበርሽ ቁጥር ለራስሽም ባጋሽን ከፍ እያደረግሽው ስለምትይኝ ሌላኛው እንግዲህ ከወንዶች ዘንድ አክብሮትን ለማግኘት የምታስቢ ከሆነ ማዳበር ያለብሽ ባህሪ ነው ብዬ የማስበው ሁል ጊዜ ታማኝ ሴት መሆን አለብሽ። ኦነስት ሆንሽ፣ ታማኝ ሆንሽ ሴት መሆን አለብሽ። አንድ ነገር ልብ በይ እህቴ፣ ሁሉም ነገር ኖሮሽ፣ ገንዘብም ኖሮሽ እውቀትም ሊኖርሽ ይችላል፣ ውበትም ሊኖርሽ ይችላል፣ በጣም ብዙ የተለያዩ ስብናዎች ሊኖሩሽ ይችላሉ። ነገር ግን ታማኝ ካልሆንሽ እነዚህ ሁሉ በዜሮ ሊባዙ የሚችሉበት ሁኔታ ሊፈጠር ይችላል፣ በተለይ በፍቅር ግንኙነት ላይ ሲሆን ስለዚህ ታማኝነትን ደግሞ ከሚያጎድሉ ነገሮች ፈጽሞ መራቅ አለብሽ። ታማኝ ሴት የሆነችን ሴት ደግሞ እኛ ወንዶች በጣም እናከብራታለን። ታማኝነትሽን የሚገነዘቡ ወንዶች ደግሞ ለአንቺ ያላቸው ስፍራ ለአንቺ ያላቸው ቦታ ከፍተኛ ስፍራ ይሆናል ማለት ነው። እንግዲህ ታማኝ ለመሆን ከአንቺ የሚጠበቀው ነገር የለም፣ ምክንያቱም ታማኝ ሆነሽ መገኘት ብቻ ነው። ለምንም ነገር ለቃልሽ ሊሆን ይችላል፣ ለተለያዩ ነገሮች ሊሆን ይችላል። ታማኝ ሴት ሆነሽ መገኘት አስፈላጊ ነው ማለት ነው። ታማኝነትን የተገነዘቡ ወንዶች ደግሞ አንቺ ታማኝ ሴት መሆንሽን የሚያውቁ ወንዶች ደግሞ የበለጠ ያከብሩሻል። ስለዚህ ሁሌ ጊዜ ታማኝ ሆነሽ ለመገኘት ሞክሪ። ሌላኛው እንግዲህ ማዳብር ያለብሽ ባህሪ ወይም ደግሞ ዲኖርሽ የሚገባው ባህሪ ከታማኝነት ቀጥሎ ቃልሽን አክባሪ ሴት መሆን አለብሽ። ጀስት ሬስፔክት ዩር ዎርድ። የምታደርጊውን ነገር አደርጋለሁ ብለሽ ቃል መግባት፣ የማታደርጊውን ነገር አደርጋለሁ ብለሽ ቃል መግባት የለብሽ። ቃል ይገባሽውን ደግሞ በተግባር ላይ ሁል ጊዜ ማዋል አለብሽ። እንግዲህ ብዙ ሴቶች አጠገባቸው ባለው ወንድ ለመወደድ ብለው ብቻ በሚያስቁም በማያስቁም በወንዶች ቀልድ ሲስቁ እንመለከታለን። ይሄ ከምን የመጣ ነው? እውቀትን ከመገደብ የመጣ ነው። ስለዚህ ለመከበር የምትፈልጊ ከሆነ ያለሽን እውቀት ለመደበቅ ወይም ደግሞ ሀይል ለማድረግ ጥረትን አታድርጊ። በተቻለ መጠን አሳማኝ ባልሆነ ነገር ላይ ለመስማማት ጥረትን ማድረግ የለብሽ። የማያሳምንሽ ከሆነ ወንዱ ስህተት እየሰራ ከሆነ ልታርሚ ይገባል። ምክንያቱም ከሰው ስህተት፣ ከብረት ዝገት አይጠፋም አይደለም የሚባለው። ስለዚህ ልታርሚ ይገባል። እንደዚህ የማታደርጊ ከሆነ የማታደርጊ ሴት ከሆንሽ ግን በወንድ ልጅ መከበር ፈጽሞ የማይታሰብ ነገር ይሆናል። እርሱ ራሱ ይታዘብሻል። መጨረሻ ላይ እርሱ ብቻ አዋቂ ብለሽ ራስሽን እንዳላወቂ መቁጠር የለብሽ። የምታውቂውን ነገር በተቻለሽ መጠን ለመደበቅ መሞከር የለብሽ። ሰዎች ደግሞ እኛ በተለይ ወንዶች ልንሳሳት እንችላለን አደለ? ስህተታችንን ለማረም ስህተቶቻችንን እንዳናስተካክል ለማድረግ ጥረትን ነው እንጂ ማድረግ ያለብሽ። ዝም ብለሽ እውቀትሽን ደብቀሽ ያለሽን ነገር ደብቀ ማለፍ የለብሽም። ስለዚህ በተቻለሽ መጠን ያለሽን እውቀት ለመደበቅ አትሞክሪ። እኛ ወንዶች በሀሳብ የምትሞግተንን በእውቀት የምትሞግተንን በጣም እንወዳለን። ይህን ስልሽ ግን መለየት ያለብሽ ነገር አለ። ግትር የሆኑ አስተሳሰቦች የማይገጥሙ ነገሮችን እያነሳሽ ስለዚህ ያለሽን እውቀት ባለመደበቅ በወንዶች ዘንድ ከበሬታን ለማግኘት ጥረት ማድረግ አለብሽ። እንግዲህ ታዲያ የምትናገሪውና ለማንሳት የምትፈልጊው ነገር ካለሽ በድፍረት መናገር አስፈላጊ ነው። ወንዶች አንቺ በምትናገሪው ነገር ባይስማሙ እንኳን የምታስቢውና ያመንሽበትን የምትናገርን ሴት ያከብሯታል። በዚህ ፍታዊ ባልሆነች ዓለም ውስጥ የሚያስከብሩሽ እና ልታዳብሪያቸው የሚገቡ ባህሪያትን የምንመለከት ይሆናል። እነዚህ ነጥቦች በጣም አስፈላጊ ነገሮች ስለሆኑ በወንዶች ዘንድ የሚያስከብሩሽ ባህሪያት ይሆናሉ። ማንኛውም ሰው ወንዶችን ጨምሮ እንዲያከብሩሽ ከፈለግሽ ከአንቺ የሚጠበቁ ነገሮች አሉ። በዚ ፍታዊ ባልሆነች ዓለም ውስጥ የሚያስከብሩሽና እና ልታዳብሪያቸው የሚገቡ ባህሪያትን እንመለከታለን። እንግዲህ በወንዶች ዘንድ የሚገባሽን እና ያልተሸራረፈ ፍቅርን ከዛም አልፎ አክብሮትን ለማግኘት የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ራስሽን ማክበር ነው። ሁላችንም እንደምናውቀው ማንም ሰው ወንዶችን ጨምሮ እንዲያከብሩሽ የምትፈልጊ ከሆነ በመጀመሪያ ራስሽን ሪስፔክት ወይም ደግሞ ራስሽን ማክበር በጣም አስፈላጊ ነው። ምክንያቱም ሰዎችን እንዲያከብሩሽ ልታስገድጃቸው አትችም። ስለዚህ አስፈላጊው ነገር ወዴት መሄድ ነው የሚሆነው ወደ ራስ መመለስ አስፈላጊው ምክንያቱም ሰዎች እንዲያከብሩሽ ልታስገድጃቸው አትችም። ስለዚህ አስፈላጊው ነገር ምንድን ነው የሚሆነው? ወደ ራስ መመለስ ነው። እርሱም ለራስ ዋጋ መስጠት ነው። ራሷን የምታከብር ሴት አይምሮዋን ስነ ልቦናዋንና አካላዊ ጤንነቷን በሚገባ ትጠብቃለች። ስለዚህ አንድ ነገር ልብ በይ ሁሉ ጊዜም ለራሷ ቅድሚያን የምትሰጥ ሴት ራሷን የምታከብር ሴት መሆኗን መገንዘብ አለብሽ። ይቺ ሴት ላመነችበት ነገር ደግሞ የማንንም ማረጋገጫ፣ የማንንም ድጋፍ፣ የማንንም አጀብ፣ የማንንም ነገር ጭብጨባቸውንም ቢሆን አትፈልግም። ምንድን ነው የሚሆነው? ከደረጃዋ ዝቅ አትልም። ከማይገቧት ነገሮች ጋር ቆማ አትደራደርም። ሕልሟን ለመኖር ዋጋ ትከፍላለች። ስለ ራሷ ያላትን አመለካከት በሚገባ ጠንቅቃ ታውቃለች ማለት ነው። ስለዚህ ራስሽን የምታከብሪ ሴት ሁኝ። በመጀመሪያ ራስሽን ስታከብሪ ለራስሽ ተገቢ የሆነ አመለካከት ይኑርሽ። ይህን ስታደርጊ ሌሎች እንዲያከብሩሽ እና እንዲንከባከቡሽ መጠበቅ ፈጽሞ የማይጠበቅ ነገር ስለሆነ ለራስሽ ከፍ ያለ ዋጋን ስጪ። ስለዚህ ለራስሽ ዋጋን መስጠት በጣም አስፈላጊ ነው። እነዚህም ደግሞ ታዲያ የተለመዱና ተራ የሆኑ ቃላቶችን ተራ የሆኑ ንግግሮችን ከአንደበትሽ ፈጽሞ ማውጣት የለብሽም። የማይመለከትሽን የማይመጥንሽን ስፍራ መገኘት አስፈላጊ አይደለም፣ ይሄ ለራስሽ ያለሽን ክብር ስለሚያሳንሰው። አንድ ነገር ደግሞ ልብ ማለት ያለብሽ የአንቺ መኖር ትርጉም ከማይሰጣቸው ሰዎች መሃል እንኳን እንዳለሽ ከተሰማሽ፣ ከእነዚያ ሰዎች መሃል ውልቅ ብለሽ ነው መውጣት ያለብሽ። ምክንያቱም ለራስሽ ክብር ያለሽ ሴት መሆንሽን ማስመስከር አለብሽ። ስለዚህ ራስን ማክበር ቁልፍ የሆነ ጉዳይ መሆኑን በትክክል መረዳት አለብሽ። ከዚሁም ጋር በተመሳሳይ መልኩም ደግሞ ሌሎችንም ማክበር የግድ እንደሆነ ማወቅ አለብሽ። ምክንያቱም በተለይ ወንዶችን ከዚህ በፊትም እንደነገርኳቸው እኛ ወንዶች በሴቶች መከበርን እንፈልጋለን። ሴቶች ሲያከብሩን በጣም ደስ ይለናል፣ ምክንያቱም የሆነ በተፈጥሮ የተሰጠን አይነት ስጦታ ስለሆነ። ወንዶችን እየናክሽ፣ ዝቅ እያደረግሻቸው በምላሹ ከነርሱ አክብሮትን ማግኘት መፈለግ ፈጽሞ የማይቻል ነገር ነው። አይደለም አንድ ገበሬ ጤፍን ዘርቶ መጨረሻ ላይ የሚያጭደው ምንድነው? በቆሎ አያጭድም አይደለ? የዘራው ጤፍ ስለሆነ በመጨረሻ ጤፍን ለማጨድ ነው የሚነሳው። በተመሳሳይ መልኩ አንቺም ለሌሎች ክብርን የምትሰጭ ከሆነ ሌሎችን የምታከብሪ ሴት ከሆንሽ በምላሹ መከበር ይሆናል ማለት ነው። ያንቺ ምንም ያህል የጠበቅሽው እንኳን ባይሆን የሆነ ደረጃ የሆነ ሌብል ከፍ ያለ ይሆናል ማለት ነው። ነገር ግን ከአንቺ የሚጠበቀው ራስሽንም እንደምታከብሪ ሁሉ ሌሎች ሰዎችንም አክባሪ መሆን አለብሽ። በተለይ ወንዶችንም ደግሞ ሌሎችን አክብር የምልሽ ለመመሰለሽ፣ በተለይ አንዳንድ ሴቶች እኔ ራሴን ካከበርኩ ስለሌሎች ምን አገባኝ የሚል አስተሳሰብ ስላላቸው ነው። ይህ ደግሞ ፍጹም የሆነ ተገቢ አይደለም፣ ምክንያቱም ሌሎችን ማክበር አስፈላጊ ነው። በተጨማሪም ደግሞ አንዳንድ ሴቶች ራሳቸውን ያከብራሉ፣ የፍቅር አጋራቸውን ከነርሱ ጋር ያለውንም ሰው ያከብሩታል፣ ነገር ግን ሌላኛው ሰው ሌሎች ሰዎችን ለማክበር ፍላጎት አያድርባቸውም ደግሞ ፍላጎት የላቸውም። ይህ ምንን ያመላክታል መሰላችሁ፣ በተለይ በወንዱ ዘንድ እቺ ሴት የምትወደኝ ወይም ደግሞ የምታከብረኝ አርቲፊሻል ነው ወይም ደግሞ የላይ የላይ የሆነ መከበር ስለሆነ እቺን ሴት መራቅ አለብኝ የሚል አስተሳሰብ ሊያድርበት ይችላል። ስለዚህ በተቻለሽ መጠን ሁሉንም ሰው ለማክበር ሞክሪ። ምክንያቱም ወንዶችንም ሌሎችንም ሰዎች ባከበርሽ ቁጥር ለራስሽም ባጋሽን ከፍ እያደረግሽው ስለምትጂ ሌላኛው እንግዲህ ከወንዶች ዘንድ አክብሮትን ለማግኘት የምታስቢ ከሆነ ማዳበር ያለብሽ ባህሪ ነው ብዬ ማስበው ሁል ጊዜ ታማኝ ሴት መሆን አለብሽ። ኦነስት ሆንሽ፣ ታማኝ ሆንሽ ሴት መሆን አለብሽ። አንድ ነገር ልብ በይህት፣ ሁሉም ነገር ኖሮሽ፣ ገንዘብ ኖሮሽ፣ እውቀትም ሊኖርሽ ይችላል፣ ውበትም ሊኖርሽ ይችላል። በጣም ብዙ የተለያዩ ስብናዎች ሊኖሩ ይችላሉ። ነገር ግን ታማኝ ካልሆንሽ እነዚህ ሁሉ በዜሮ ሊባዙ የሚችሉበት ሁኔታ ሊፈጠር ይችላል በተለይ በፍቅር ግንኙነት ላይ ሲሆን ስለዚህ ታማኝነትን ደግሞ ከሚያጎድሉ ነገሮች ፈጽሞ መራቅ አለብሽ። ታማኝ ሴት የሆነችን ሴት ደግሞ እኛ ወንዶች በጣም እናከብራታለን። ታማኝነትሽን የሚገነዘቡ ወንዶች ደግሞ ለአንቺ ያላቸው ስፍራ፣ ለአንቺ ያላቸው ቦታ ከፍተኛ ስፍራ ይሆናል ማለት ነው። እንግዲህ ታማኝ ለመሆን ከአንቺ የሚጠበቀው ነገር የለም፣ ምክንያቱም ታማኝ ሆነሽ መገኘት ብቻ ነው። ለምንም ነገር ለቃልሽ ሊሆን ይችላል፣ ለተለያዩ ነገሮች ሊሆን ይችላል። ታማኝ ሴት ሆነሽ መገኘት አስፈላጊ ነው ማለት ነው። ታማኝነትን የተገነዘቡ ወንዶች ደግሞ ታማኝ ሴት መሆንሽን የሚያውቁ ወንዶች ደግሞ የበለጠ ያከብሩሻል። ስለዚህ ሁሌ ጊዜ ታማኝ ሆነሽ ለመገኘት ሞክሪ። ሌላኛው እንግዲህ ማዳብር ያለብሽ ባህሪ ወይም ደግሞ ዲኖርሽ የሚገባው ባህሪ ከታማኝነት ቀጥሎ ቃልሽን አክባሪ ሴት መሆን አለብሽ። ስጀስት ሪስፔክት ዩር ወርድ። የምታደርጊውን ነገር አደርጋለሁ ብለሽ ቃል መግባት፣ የማታደርጊውን ነገር አደርጋለሁ ብለሽ ቃል መግባት የለብሽ። ቃል የገባሽውን ደግሞ በተግባር ላይ ሁል ጊዜ ማዋል አለብሽ። እንግዲህ ብዙ ሴቶች አጠገባቸው ባለው ወንድ ለመወደድ ብለው ብቻ በሚያስቁም በማያስቁም በወንዶች ቀልድ ሲስቁ እንመለከታለን። ይሄ ከምን የመጣ ነው? እውቀትን ከመገደብ የመጣ ነው። ስለዚህ ለመከበር የምትፈልጊ ከሆነ ያለሽን እውቀት ለመደበቅ ወይም ደግሞ ሀይል ለማድረግ ጥረትን አታደርጊ። በተቻለ መጠን አሳማኝ ባልሆነ ነገር ላይ ለመስማማት ጥረትን ማድረግ የለብሽ። የማያሳምንሽ ከሆነ ወንዱ ስህተት እየሰራ ከሆነ ልታርም ይገባል። ምክንያቱም ከሰው ስህተት፣ ከብረት ዝገታ አይጠፋም አይደለም የሚባለው። ስለዚህ ልታርም ይገባል። ስለዚህ የማታደርጊ ከሆነ የማታደርጊ ሴት ከሆንሽ ግን በወንድ ልጅ መከበር ፈጽሞ የማይታሰብ ነገር ይሆናል። እርሱ ራሱ ይታዘብሻል መጨረሻ ላይ። እርሱ ብቻ አዋቂ ብለሽ ራስሽን እንዳላወቂ መቁጠር የለብሽ። የምታውቂውን ነገር በተቻለሽ መጠን ለመደበቅ መሞከር የለብሽ። ሰዎች ደግሞ እኛ በተለይ ወንዶች ስራዎች ልንሳሳት እንችላለን አደለም። ስህተታችንን ለማረም ስህተቶቻችንን እንዳናስተካክል ለማድረግ ጥረትን ነው እንጂ ማድረግ ያለብሽ፣ ዝም ብለሽ እውቀትሽን ደብቀሽ ያለሽን ነገር ደብቀ ማለፍ የለብሽም። ስለዚህ በተቻለሽ መጠን ያለሽን እውቀት ለመደበቅ አትሞክሪ። እኛ ወንዶች በሀሳብ የምትሞግተንን በእውቀት የምትሞግተንን በጣም እንወዳለን። ይህን ስልሽ ግን መለየት ያለብሽ ነገር አለ። ግትር የሆኑ አስተሳሰቦች የማይገጥሙ ነገሮችን እያነሳሽ